ተመልካቾች አሁን የተገኘንበት ቦታ ኩሪፍቱ አፍሪካ ቪሌጅ ግቢ ውስጥ ነው። እንግዲህ የተገኘንበት ዋና ዓላማ ደግሞ ሀገራችን ኢትዮጵያ የበርካታ ብሔር ብሔረሰቦች ሀገር መሆኗ ይታወቃል እና እነዚህ ብሔር ብሔረሰቦች ደግሞ የተለያየ ባህል እሴት ወቅ ጭምር ያላቸው መሆኑን ለማሳወቅ የተለያዩ ባህላዊ ምግቦቻቸውን በዛሬው ዕለት በምግብ ፌስቲቫል ለማየት ተገናኝተናል። እስኪ ባህላዊ ሁነቱን ወይም ደግሞ የምግብ ፌስቲቫሉ ምን እንደሚመስል በጋራ እናያለን። አብራችሁ ሰሚመለሰበት ነሽ ናናነሽ ባንደና መጣሽ? እሺ ስሜ መለሰ ይባላል። በፌደራል ቱሪዝም ማሰልጠኛ ኢንስቲትዩት ውስጥ በጥናትና ምርምር ውስጥ የኢንተርፕራይዝ እና ኢንኩቤሽን አስተባባሪ ነኝ። ያ ወደ ፌስቲቭ ወደ ኢቨንቱ እንሄድ እና ያለውን ነገር ደግሞ እያንዳንዱን የተጠኑ የባህል ምግቦች እሱን እናያለን ማለት ነው። ያው እንደ ሀገር በዚህ ደረጃ የመጀመሪያው ነው። እስካሁን የቆየ ነው። እንግዲህ እያንዳንዱን ክልል ዞን፣ የባህል ምግብ ስናጠና ስንሰንድ ቆይተናል። እንደገና ደግሞ ሆቴሎች ላይ በሚኗቸው ላይ አካተው ለሌሎች አገሮች ውጭም ለሀገር ውስጥም ከስተመር ወደ ምግብነት እንዲቀርብ እያደረግን ነበረ። ዛሬ ደግሞ ከኩሪፍቱ አፍሪካ ቪሌጅ ጋር አንድ ላይ በመሆን እንደዚህ በምታዩ መንገድ በደመቀ ሁኔታ ኦልሞስት ከመቶ ምናምን በላይ ዲሾችን፣ ምግቦችን፣ ባህላዊ ምግቦችን ታያለሽ ማለት ነው። እስካሁን ድረስ እንግዲህ እንደ ሀገር ያጠና ነው መቶ አስራ ምንድን ነው ሁለት መቶ አስራ ሁለት ምግቦችን አጥንተናል እስካሁን ድረስ። አካም ነጋ ቀብዳ በገ ነጋ ንዱፍቴ አና ዱፉ ከገብስ ቆሎ ተቆልቶ ማለት ነው። በስቶ ተቆልተው ተፋይተው በቂቤ ነው ቡራቶ የሚሰራው። ከዛ ደግሞ ይሄ ከአጃ ነው የምሰራው፣ ሸከካ ይባላል። አጃ ለቅመሽው አስፈጭተሽው፣ ከዛ አምጥተሽ በእጅ አሽተሽ፣ በምጣድ በእንጀራ ምጣድ እሱንም ቆልተሽ፣ ሱከር ጨምረሽ፣ ቅቤ አንጥረሽ ተሰራለሽ። ሸከካ ነው የሚባለው። ለትላልቅ እንግዳዎች ለክብር እንግዳዎች ነው የሚቀርበው ማለት ነው። ይሄ ደግሞ እርጎ ነው፣ ወተት ነው። እሱም ምጁ ደራራ ይባላል። ከነኝህ ጋራ የሚቀርብ ናቸው። ይሄ ገንፎ ነው፣ ከገብስ ነው የሚዘጋጀው። ገብቱን አዘጋጅተች አስፈጭተሽ እሱንም በማሰሩ አገንፍተሽ ቅቤያት አንጥረሽ ጨምሪያለሽ። እሺ፣ እንኳን በደህና መጣችሁ። አዋል ከይረዳግኒ ብዙ አይነት ምግቦች አሉ፣ ግን አሁን ይዘን የመጣ ነው ውስን ነው። እንደተባለው ጥናት ተሰርቶበት የቆየ ስራ ነው፣ ግን አሁን ሜኑ ውስጥ እንድገባልን ነው እንድታዋወቅልን ነው ዋና አላማችን። በእርግጥ የሲዳማ ባህላዊ ምግብ ዋናው ምግብ ቡርሳሜ ይባላል። ቡርሳሜ ለአመት በዓል ለሰርግ፣ ትላልቅ ሰዎች ሲመጡ የሚሰራ ምግብ ነው። የሚሰራውም ከቅቤ እና ከቆጮ ብቻ ነው። ሌላ ነገር አይገባበትም። በጣም ቅቤ ይጨመርበታል። ቴስቱ ሲቀመስ በጣም ደስ ይላል። መበያው ምንድን ነው? ርጎ ወተት ነው። እዚህ ጋር ርጎ ወተት አለን። በጎመን በስጋ አይበላም ማለት ነው ቡርሳሜ ቅቤ በጣም ስለሚበዛበት። እዚህ ቀጣዩ ደግሞ ዋና ምግባችን ጩካሜ ይባላል ውካም መጠኑ አነስ ያለ ቅቤ ይገባበታል። በደንብ ይታሻል። መበያም ከቅቤ ማለት ከስጋ፣ ከጎመን፣ ከወተት ሊሆን ይችላል ማለት ነው። እሱም ከእንሰት ከቆጮ የሚሰራ ነው። እዚህ ደግሞ ሁፊሳ ይባላል። ሁፊሳ የሚሰራው ከበቆሎ ነው። በስቲም እንዲበስል ይደረጋል። ከዛ ተፈርፍሮ በደንብ ታሽቶ ለሱም ብዙ ቅቤ ይጨመርበታል። በጣም ይጣፍጣል። የሚበላው ከስጋ ሳይሆን ከእርጎ ወተት ነው የሚበላው ማለት ነው። ይህ የባህል ምግብ የሲዳማ ባህላዊ መገለጫ ነው። በየትኛውም በዓል ተጨመላላባል እንደነዚህ አይነት ምግቦች ይቀርባሉ እና እስኪ ደግሞ ለተመልካቾች ነ የማጣጡ ሞረል በጣም የሚገርምሽ ነገር ቹካሜ የሲ ቡርሳሜ የሲዳማ ማህበረሰብ ለከበሩ እንግዶች ለትልልቅ ለሰርግ በዓላት የሚያቀርበው ትልቅ ምግብ ነው። ከዛ ውጭ ደግሞ ሲዳማ የሚታወቀው ምግቦቹ በወተትም በጣም የሚታወቅ ነው የሚካሄደው እንግዲህ ወደ አማራ ክልል የባህላዊ ምግቦች ነው። እንግዲህ አማራ ክልል ከዶሮ ወጥ ጀምሮ ከዶሮ ዳቦ ጀምሮ እንዲሁም ደግሞ የተለያዩ ከእንጀራ ጋር በተያያዘ የጤፍ ምግቦችን በደንብ እናገኝ አነባበረ አለ። እንግዲህ ደግሞ በተጨማሪ እህታችን ደግሞ በደንብ ስለተሰሩ ምግቦች በደንብ ታሳየናለች ማለት ነው። እንደምን የተለያዩ በተለይ አማራ ክልል የሚወክሉ ባህላዊ ምግቦችን እያየን፣ እስኪ ንገሪው። ይሄ ወደ አማራ ክልል ወደ ጎጃም መስመር ይባላል ማለት ነው። ሽርሽም ወጥ ወይም ማፍታ ወጥ የሚባል ማለት ነው። ቋንጣ ጣል ጣል ወጥ፣ የአተር ወጥ ወይም ደግሞ የባቄላ የተከካ፣ በደቃቁ የተሰራ ማለት ነው። ይሄኛው ደግሞ ዝልዝል ወይም ደግሞ ቀይ ወጥ ዝልዝል ወጥ፣ ቀይ ወጥ የሚባል ማለት ነው። ይሄኛው ዶሮ ወጥ ነው ማለት ነው። ትራዲሽናል የሆነ ማለት ነው፣ ኢትዮጵያ የአማራ ክልል የሚጠቀሙት ማለት ነው። ይሄ ቂጣ ነው፣ በምጣድ የተቀብቶ የጥቁር ጤት ቂጣ። አዋዜና ቅቤ የቅቤ ኩርት ይባላል እሱ ተመቶ እንደዚህ የሚቀባ ነው ማለት ነው። እሱ የቡና ቁስ የምናቀርበው ማለት ነው። ይሄ ደግሞ በዓል ሲሆንና ልጆች በሚዳሩ ሰዓት ማለት ነው የሚቀርብ ዳቦ ድፎ ዳቦ የዶሮ ዳቦ ይባላል። እ እንደምታዩ አንደኛ የሚሰራው በእስቲም ነው የሚሰራው የስቲም ዳቦ ነው። ሁለተኛ ሊጡ ከተቦካና ኩፍ ካለ በኋላ ውስጥ ውስጡ ላይ የዶሮ ወጡ ማለት ነው። የዶሮ ወጡ አጥንቱ እንቁላሉ ውስጡ እየገባ አንድ ላይ በስቲም የሚበስል እጅግ በጣም ጣፋጭ እና ተወዳጅ የአማራ የባህል አተካና ለማዘጋጀት ብዙ አስፈላጊ ግብዓቶች አሉ። የመጀመሪያው ቡላ ነው። ከዛ በኋላ አይብ ያስፈልጋል። አሬራ ወተት ያስፈልጋል። ባሮ ወይም ቀይ ሽንኩርት ያስፈልጋል። ዝንጅብል ያስፈልጋል። ኮሶብል ያስፈልጋል። ከቆልቶ የተፈጨ አብሽ ያስፈልጋል። ነጫ ዙር ያስፈልጋል። ኮረሪማ ያስፈልጋል። በደንብ የተቀመመና የነጠረ ቅቤ ያስፈልጋል። ፋይናሊ ጨው ያስፈልጋል ማለት ነው። እንግዲህ የጉራጌ የባህላዊ ምግብ በጣም ሰፊ ነው። እጅግ በጣም ጥቂቱን ነው እዚጋ ያቀረብነው። ጥቂቱን ስናቀርብ ጉራጌ ደግሞ የሚታወቀው በክትፎ ክትፎና አይብ ይታወቃል። ጉራጌ ጎመን እነዚህም ትንሽ ቀንጭበን ማለት ነው። ከባህላዊ ምግቦቻችን ላይ የተወሰኑትን አቅርበናል። እና ብርንዶ ክትፎ ማለት ለሰርግ ለእንግዳ አይብም ክትፎ። ደቡብ የሚታወቀው በነገሮች ላይ በሚጥሚጣ በዳታ ስፓይሲ የሆኑ ነገሮች ነው። ስለዚህ ደስ ይላል፣ አፒታይትሽንም ይከፍታል። ቅቤም ስላለ አፒታይትሽን ቢከፈተን በጣም ወሳኝ ነገር ነው። አልበላም ብዙ ጊዜ ገርመኛ ጥሬ ሥጋ ሳልበላ ክትፎ ግን ሲሆን እንዳልኩሽ ነው ግብአቶቹ ኢቭን ቅባቱ ቅባቱ በራሱ በጣም ውስጥ ያለውን ፋት በራሱ የማላቀቅ እንትን አላቸው እና በጣም ባህላችን በነገሮች ላይ በጣም ጥልቅ ነው። ዘመናዊ ነገር ከዚህ ተነስቶ ነው።